አርእስተ ዜና። በዘመናችን የሐሰተኞች ነቢያት ቁጥር ከዕለት ወደ ዕለት መበራከት የዕለተ ምጽአቱ ማሳያ ምልክት መሆኑ ተገለጸ። ሀገራችን ኢትዮጵያ አሁን ለደረሰችበት ዘመናዊ የሥነ ጽሑፍ እድገት መሠረቱ ቅድስት ቤተ ክርስቲያን መሆኗን መረዳት እንደሚገባ ተጠቆመ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንኳን ለበዓለ ደብረ ዘይት በሰላምና በጤና አድረሳችሁ እያልኩኝ የዕለቱን የዜና ተዋዶ ጥንቅሮቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮልን ማኒ። አብራችሁን ቆዩ። በዘመናችን የሐሰተኞች ነቢያት ቁጥር ከዕለት ወደ ዕለት መበራከት የዕለተ ምጽአት ማሳያ ምልክት መሆኑ ተገለጸ። በአሁኑ ሰዓት በተለያዩ አካባቢዎች የሐሰት ትምህርትን እያስተማሩ ብዙዎችን ከእውነተኛ የክርስትና መንገድ እያወጡ እንደሚገኙም ተመላክቷል። ቤተማርያም ተምትሜ ዝርዝር አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 24 ቁጥር 4 በነገረ ምጽዓት ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ማለት የሐሰተኛ ነቢያትን መነሳት ነግሮናል። ለመሆኑ በቅድስት ቤተ ክርስቲያን አስተምህሮ በሐሰተኛ ነቢያት መነሳት ዙሪያ በነገረ ምጽዓት የተገለጸው ምንድን ነው ስንል ላነሳነው ጥያቄ ከጣቢያችን ጋር ቆይታ ያደረጉ መምህር ተከታዩም ብለዋል። በተለይ ግንኛ ባለንበት በአሁኑ ሰዓት የመጽሐፍ ቅዱሱ ቃል ፍንትው ተብሎ እየታየ ያለበት በተግባር እየተረጋገጠ ያለበት ሁኔታ ነው ያለው። እና ስለዚህ እንደውም በሌላ ቦታ ራሱ ነቢያቶቹ ቅሌታሞች፣ ውሸታሞች ናቸው የሚል ቃል ሁላለው ማለት ነው። የዛሬዎቹ ውሸታም ነቢያቶች ደግሞ ሰው ከሰው ሲጣላ ጋር አየሁ ብለው የሚናገሩ ሃይማኖተኞች እርስ በርስ ሲጋደሉ አሳየኝ እግዚአብሔር ብለው በድፍረት የሚናገሩ ናቸው ማለት ነው። መምህሩ አክሎም በለተ ምጽአት በአሰተኛ ነቢያ ዙሪያ የተነገሩ ጉዳዮች በዘመናችን አሁን እየተፈጸሙ ካሉ ሁነቶች አንጻር በቂ ምልክቶችና ማሳያዎች ናቸው ብለዋል። ማሳሳቻ መንገዳቸው ብዙ ነው። ለምሳሌ ቀደም ባለው ጊዜ ወይም ወቅት ብር ከሰማይ ወረደ እግዚአብሔር ብር ሰጠን እያሉ ብዙ የዋሃኖችን ሲያሳስቱ እንደነበረ የቅርብ ጊዜ ትዝታችን ነው። አሁን ደግሞ መልኩ ትንሽ ተቀይሯል። በሰዎች የስስ ብልት እንርዳ ብለው በእርዳታ መልክ ይገባሉ። እና ስለዚህ ምልክቶቹን ተአምር መሰል ነገሮችን በማሳየት ተአምር የሚመስሉ ነገሮች ግን እንደው ያልሆኑም። ስለዚህ እነዚህን ምልክቶች በማሳየት ገብተዋል እና በእርግጥም አሁን የሚታዩት ምልክቶች በመጽሐፍ ቅዱስ ውስጥ የተገለጹትን ወይም የተጠቀሱትን ያሳዩናል ወይ? በደንብ ነው የሚያሳዩን። ምንም ከዚህ የተለየ ነገር የለውማ እንደውም ያሆኖችማ፣ በድፍረት ነው ነቢይ ከሌ እኔ ነቢይ ከሌ ነኝ። ግን ደግሞ ነቢያት እንዳልሆኑ ወይም ሐሰተኞች እንደሆኑ ደግሞ ተጋልጠዋል። ነቢይ ነኝ፣ ሐዋርያ ነኝ፣ ተአምራት እናደርጋለሁ በሚሉ እሸት የሚመጡ አካላት እንዳያስቷችሁ ተጠንቀቁ ተብለናልና ኦርቶዶክስያን በዘመናችን እንዳሸንከፈሉት ነቢይ ነንባዮች ራሳችንን ልንጠብቅ ግድ ይላል። በዓመት ሁለት ጊዜ ቤተ ክርስቲያን የምጽአቱን ቀን ታስባለች በዘመ በወርሃ ጳጉሜንና በዚህ በዕለተ ምጽአት ማለት ነው። ስለዚህ ዋናው ዓላማው አስተምሮ ምንድነው ቢባል ብዙ ማሳሰቻ ነገሮችን በደካማ ጎናችን እየገቡ ብዙ የሚያሳስቱ ነገሮችን ይዘው ሐሰተኞች ክርስቶሶች ስለሚመጡ ተጠንቀቁ በሚል መልእክታችንን በዓለም አቀፍ ደረጃ የሚታዩ የእርስ በርስ ግጭቶችና ጦርነቶች በዕለተ ምጽአት ወንድም በወንድሙ ላይ ይነሳል ለሚለው የኢየሱስ ክርስቶስ ቃል ማሳያ መሆናቸውን መምህራነ ቤተ ክርስቲያን ተናገሩ። በደብረ ዘይት ተራራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የዓለምን ፍጻሜ አስመልክቶ ወንድም በወንድሙ ላይ ይነሳል ሲል በተናገረው ኃይለ ቃል ላይ ባልደረባችን ተመስገን ፍቃዱ ዝርዝር አዘጋጅቶልናል። ተከታተለ ነው መለስ ጌታችን አምላካችን ኢየሱስ ክርስቶስ በምድር ሳለ በተመላለሰበት ወቅት ቅዱስ ቃሉን ከተናገረበት ተራሮች መካከል የደብረ ዘይት ተራራ አንዱ ነው። በዚህ ተራራ ሐዋርያት የመጨረሻውን የምትመጣበትን ቀን ንገረን ብለው በጠየቁት መሰረት ጌታም በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል ብሎ የተናገረው ቃል አንዱ ነው ሲሉ ቀሲስ ብሩህ ተስፋ ስዩም ይናገራሉ። ወንድም በወንድሙ ላይ አንዱ አንዱን ይጠላል ያለበት ምክንያት ምንድን ነው? ወንድም ወንድሙን አይወድም ማለት የስጋ ወንድማችንን አደለም ሁላችንም የአዳም ልጆች ነን ሲለን ነው። ስለዚህ ከአዳምና ከሔዋን የተገኘ ሁሉ እምነት ቢያለያየውም የሰው ዘር በሙሉ አንድ ነው። ስለዚህ ተዋደዱ፣ እርስ በርስ ተዋደዱ ያስጠነቀቅበት ነው። ስለዚህ ፍቅር ትጠፋለች አለ። አሁን ጦር መዞ የሚዋጋው የሚገዳደለው በዘረኝነት የሚፈራረጀው አንዱ በአንዱ ክፉ የሚሆኑ ሁሉ ሁሉ ነገር የተፈጸመ በዓለማችን ላይ አሁን የምናያቸው የእርስ በርስ ግጭት፣ የተፈጥሮና የሰው ሰራሽ አደጋዎች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለተናገራቸው የምጽአት ቀን ምልክቶች ናቸው ስንል ላቀረብንላቸው ጥያቄ መጋቢ አዲስ ብርሃነ መስቀል ምናሴ ተከታዩን ምላሽ ሰጥተውናል። ያው አምላካችን በሚመጣበት ወቅቱ ጊዜው በዚህ ቀን ነው በዚህ ዕለት ነው ተብሎ መናገር አይቻልም። ግን እንደ ቁጥር መምህራነ ቤተ ክርስቲያን ያስቀመጡት አለ። ያ የቁጥር አይነት ደግሞ ምንድን ነው? ዘመኑ ዘመነ ዮሐንስ፣ ወሩ ወር መጋቢት፣ እለቱ እለተ እሁድ፣ ጊዜው መንፈቀሌሊት እንደሆነ መምህራን አባቶቻችን ተርጉሞ አትተው አስቀምጠዋል። እና ስምንት ሺ ሊሞላ ሀያ ዓመት ሲቀረው ይመጣል የሚል የቀመር ሁኔታ የተቀመረበት አለ። ስለዚህ ሊታወቅ የሚችለው ይሄ ነው እንጂ ዛሬ ምድር ስለተንቀጠቀጠ ዛሬ የሆነ ግጭት ስለተፈጠረ ትንቢቱ ደረሰ ተፈጸመ ማለት አንችልም። በመጨረሻም ይች የፍርድ ቀን ከመምጣቷ በፊት ራሳችንን በንስሐ በማንጻት በቅዱስ ስጋውና በክቡር ደሙ በመጽናት ተዘጋጅተን መጠበቅ ይኖርብናል ሲሉ መልእክታቸውን አስተላልፈዋል። የመጀመሪያው ፈሪሃ እግዚአብሔር የሌለው ሰው ሊጸድቅ አይችልም። ስለዚህ ፈሪሃ መለኮት መሰረታዊ ነገር ነው ማለት ነው፣ የመጀመሪያው። ሁለተኛው ሰው ሟች በስባሽ ነው፣ ከዚህ ዓለም ያልፋል ይረግፋል አበባ ነው ብለን ማሰብ። ሶስተኛው አክብሮተ ሰንበት ለሰንበት ልዩ ትኩረት አለው እግዚአብሔር። ስለዚህ ሰንበታትን አክብሩ። አራተኛውና የመጨረሻው የወንድም ፍቅር የወንድም ፍቅር ነው እና ምጽአቱ የሚጠበቅ ነው፣ የሚመጣ ነው። ነገረ ምጽአትን ካስረዱ ሊቃውንት መካከል ቅዱስ አትናቴዎስ አንዱ እንደሆነ ይታወቃል። ነገረ ምጽአት በቅዳሴ አትናቴዎስ እንዴት ይገለጻል? ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን አዘጋጅቶልና፣ ተከታተል። መለስ የበዓላትን በኩር ኑከፍ ከፍና አድርጋ ሲል የሰንበተ ክርስቲያንን ክብር የሚናገረው ቅዱስ አትናቴዎስ በቅዳሴው በሰንበተ ክርስቲያን ስለምትፈጸመው ለተመጻትም እንዲህ ይናገራል። ጌታ ሲመጣ አንዱ የሚነግረን ነገር ምንድን ነው? ፀሐይ እና የጨረቃ የከዋክብትን ብርሃን ወይም ጸዳል ክረምት ወይም በጋ የሚባል ነገር፣ በዚህ ዓለም የሚፈራረቁ ነገሮች ያቆማሉ ይላል። ያኔ ክርስቶስ ሲመጣ በመንግሥተ ሰማያትም ክርስቶስ ራሱ እያበራላቸው ለቅዱሳን ይኖራል እንጂ ክረምትና በጋ፣ ፀሐይ፣ ጨረቃ፣ ከዋክብት፣ እነዚህ ማጣትና ማግኘት የሚባሉ ነገሮች ይቀራሉ። ያን ጊዜ መጻሕፍት ይገለጣሉ፣ ስራም ይገለጣል፣ አንደበትም ዝም ይላል፣ የተከፈተች አፍም ዲዳ ትሆናለች እያለ በቅዳሴው ያስተምረናል ያሉት መጋቤ ሐዲስ እንዳልካቸው ነው ያክለውም ተከታዩን ገልጸውልናል። ከዚያ መቃብራት ይከፈታሉ፣ ጌታ ሲመጣ ይላል ሙታን ከአይን ቅጽበት፣ ልክ ከአይን ጥቅሻ ፈጥነው ይነሳሉ። የሰማያት ጽን ይወገዳል፣ የምድርም ግዘፍ ይነዋወፃል። ስለዚህ ሰማይና ምድር ያልፋሉ በማያልፈው ዓለም እግዚአብሔር ቅዱሳንን ያኖራል ከዚያ በኋላ ያን ጊዜ ሰው ሁሉ አንድ መልክ ይሆናል ይላል ሊቁ ቅዱስ አትናቴዎስ በቅዳሴው አብ መንግሥቱንና ፍርዱን ለልጁ ይሰጣል የሚለን ሲሆን ይህን በተመለከተ መጋቤ ሐዲስ ማብራሪያ አላቸውም በስላሴ ዘንድ የስልጣን መቀባበል የለም ስላሴ በስልጣን በክብር በእሪና ዓለምን በመፍጠር በማሳለፍ በፈቃድ በኃይል በመንግሥት ሁሉ ስላሴ አንድ ናቸው ግን ምንድን ነው እንደዚህ ያሉ አነጋገሮች ትልቁ ምስጢራቸው ምንድን ነው? ከሶስቱ አካላት አንዱ ወልድ ወደዚህ ዓለም መጥቶ ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ በየጥቂቱ አድጎ ብዙ መከራ ተቀብሎ ዓለምን አድኗል። በዚህ ምክንያት በዓለም ሁለት አይነት ሀሳቦች ተፈጥረዋል። አንደኛ መከራ ቢቀበልም ስጋ ቢለብስም ከአምላክነቱ ሳይናወጥ እንዘያ አርቅ ምንበረ ስብሐቲሁ ከጌትነቱ ክብር ሳይወርድ እኛን አድኗል ብሎ ይህን ተቀብሎ የሚኖር የክርስቲያን ማህበረሰብ አለ። ሁለተኛው ደግሞ ይህን በማድረጉ ምክንያት ፈራጅ እንዳልሆነ ዳኛ እንዳልሆነ እና ሎቱ ስፋት በጣም ደግሞ ሲከፋ አንዳንዶቹ እንዳማላጅ ሁሉ እስከ መቁጠር እንደ ፍጡር እስከ መቁጠር የሚታይበት ሁኔታ በዓለም ተፈጥሯል እና ከዚህ አንጻር ፈራጅነቱን ለመናገር ነው በዚያ ሰዓት የሚቀበለው ኑሮ ሳይሆን ያ በዚህ ዓለም መጥቶ ወንጌል ያስተማረው ጌታ ባስተማረው ቃል የሚፈርድ መሆኑን። ሀገራችን ኢትዮጵያ አሁን ለደረሰችበት ዘመናዊ የሥነ ጽሑፍ እድገት መሰረቱ ቅድስት ቤተክርስቲያን መሆኗን መረዳት እንደሚገባ ተጠቆመ። የአሁኑ ትውልድም ለጥበብ የሰጠችውን ዋጋና አበርክቶ በመገንዘብ ለቀጣይ ትውልድ ማስተላለፍ እንዳለበትም ተጠቁሟል። ናውም ገብረ ኪዳን የአንድ አገር ሕዝብ ታሪኩ ባህልና እና ኗሩን በሚገባ ሊታወቅ የሚችለው በስነ ጽሁፍና በስነ ስዕል ወይም በቅርጻ ቅርጽ ተስሎና ተቀርጾ ለትውልድ በሚተላለፍበት ስዕላዊ መግለጫ እንደሆነ ይታመናል። ከዚህ አንጻር የቅድስት ቤተ ክርስቲያን አበርክቶ ከቃል በላይ ነው የሚሉት ዲያቆን አሻግሪ አምጤ ተከታዩም ብለዋል። ገድላቱም ድርሳናቱም መልካም መልኮቹ ሁሉ አብዛኛው የስነ ጽሁፍ ስራዎች ናቸው። እንዲሁም በአብዛኛዎቹ እንደዚህ ለዘመናዊ ስነ ጽሁፍ ለልቦለድ፣ ለአጭር ልቦለድ፣ ለቤሳ ልቦለድ ሆነ ለቲያትር አብዛኛው መሰረቱ የኢትዮጵያ ቤተ ክርስቲያን ነው። የቅድስት ቤተ ክርስቲያን ሊቃውንት ብራና ፍቀው እና አዘጋጅተው ለህዝብ በማቅረብ ያደረጉት አስተዋጽኦ እጅግ ከፍተኛ ቢሆንም አሁን ላይ አበርክቶ የተሰጠው ትኩረት አነስተኛ መሆኑን ዲያቆን አሻግሬ ተናግረዋል። ሁሉ አውቀፍ ወይን እውቀት ያላቸው ሊቃውንት አለ እንዲህ አይነት ታሪክ አለ ብሎ ማስተማር ሲጀመር ነው ወጣቱ ቤተክርስቲያንን ያወቀው። ከዚያ በኋላ ነው መጽሐፍ የጀመረው ይሁን ንፋቄ ሲመጣ መከላከል የጀመረው የሌላ አካል እኮ ነከል የሚባሉ ጀግኖች አሉ ውጭ አሉ ከዚያ በላይ ያንተ አለህ። ለምሳሌ የሃይማኖት ጀግና፣ የሀገር ጀግና እግዚአብሔር ይመስገን። አሁን ሰንበት ትምህርት ቤቶችም ስለያዙት ብዙ እየተሰራ ነው። ግን በቂ ባለመሰራቱ በደንብ በመዋቅር በደንብ ባለመሰራቱ ይህን ያህል ወጣቱ ቤተ ክርስቲያንን አውቋታል፣ እያወቃት ነው ማለት አይቻልም። ግን ባይቻልም ደግሞ ምንም ሳይሰራበትም ደግሞ እየደከመ ነው የሚችለውን ያልና ይህን ያክል ነው። ከጣቢያችን ጋር ቆይታ ያደረጉት ባለሙያ በቀጣይ እንዴት መዘከር አለበት ብለላነሳ ነው ጥያቄ ተከታዩን ምላሽ ሰጥተዋል። ወጣቱ የትምህርት ሃይማኖቱንም በለው ስነ ጽሁፉንም በለው ታሪኩንም ፍልስፍና የቤተ ክርስቲያን ምንም የሌላት ነገር የለም። እሱን ከሕፃንነት ጀምሮ እየኮተኮቱ እስከ ዩኒቨርሲቲ ድረስ መድረስ ነው። ምክንያቱም በደንብ ስታጠግበው ነው ትውልዱን ከዛ በኋላ መልሱ ቤተክርስቲያንን መከራ ቢመጣ ለቤተ ክርስቲያን የሚቆመው ጠበቃ የሚሆነው ሰማዕትነት የሚቀበለው ባፍ በመጽሐፍ መልስ የሚሰጠው እሱ ሲማር ነው። ስለዚህ መጀመሪያ በደንብ በመዋቅር መስራት ነው። በዋግ ኽምራ ሀገረ ስብከት ጋዝጊብላ ወረዳ ለሚገኙ የሚገኙ ተጐጂዎች አምስት ሚሊዮን ብር የሚገመት የምግብ ድጋፍ ተደረገ። ድጋፉን ያደረጉት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ በርናባስ ሲሆኑ ብፁዕነታቸውም በውጭው ዓለም ከሚኖሩ በጎ አድራጊዎች ምዕመናን ባሰባሰቡት ገንዘብ ድጋፉን ማድረጋቸውን የሰቆጣ መንግስት ኮሚኒኬሽን ጽህፈት ቤት ባደረሰ መረጃ ለማወቅ ችለናል። የዚህን ዜና ዘገባ ባልደረባችን ዲያቆን ኤርሚያስ ደባሱ እንደሚከተሉ ያቀርባል። በእርሻና በቤት የደረሰ አደጋ እንደዘራ ሆይ ማይበል እንዳለ እርሻዬን ጥጥጥ አርጎ ወስዶታል። የዘራ ነው ብሎ ባያውቃል ተቀረቡ ወርፉ ከንቶ አስቀረው። ቤትም ብዙ ሰጋ ነበረ ገበሬ እንዳረሰ በበረሃው ነው የቀረው በበረሃው ቀርፋ ሸቀል ሲሄድ በዛው የሞተ ልጆቻችን ወገናችን ሸቀል እንደሄደ እያለቀ ነው ያለው። ባሳለፍን የክረምት ወር በረዶ ቀላቅሎ በጣለው ከባድ ዝናብ እንዲሁም በሌሎች ተፈጥሯዊ አደጋዎች ይህን ለመሰለ የከፋ ችግር የተጋለጡት በርካቶች ስለመሆናቸው የዋገምራ ብሔረሰብ አስተዳደር አደጋ መከላከያና ምግብ ዋስትና ማስተባበሪያ ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ ቡድን መሪ ወይዘሮ ዝናሽ ወርቁ ገልጸዋል። በተለይ ደህናና ጋዝጊብላ እንዲሁም ደግሞ ወፃ ግብጅ ላይ በጣም ከፍተኛ ችግር ነው የደረሰው። ይሄም በጎርፍ በበረዶና በመሬት መንሸራተት በርካታ ማህበረሰብ ችግር ላይ የወደቀ ማህበረሰብ አለን። ከዚህ ጋር ተያይዞ እንግዲህ ወደ አርባ ስድስት ሺህ የሚሆን የህብረተሰብ ክፍል ወደ ተለያዩ አካባቢዎች ተሰደዋል ማለት ነው። በዚህ ችግር ውስጥ ለሚገኙ ተጎጂዎች በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ በርናባስ አስተባባሪነት በምስራቅና ምዕራብ ካናዳ ከሚገኙ በጎ አድራጊዎች በተገኘ ገንዘብ ግምቱ አምስት ሚሊዮን ብር የሚጠጋ የምግብ ድጋፍ መደረጉም ተገልጿል። በምስራቅ ካናዳና ምዕራብ ካናዳ በተገኘው ድጋፍ በዘንድሮ ዓመት ሰባት ሚሊዮን ብር ነው ድጋፍ ያደረገው ማለት ነው። ሌሰነትን ወደ አምስት ሚሊዮን ነው። በሌላ ደግሞ በችግር በተለያዩ ሰዎች የሰጠነው ጋራ ሲደመር ከሰባት ሚሊዮን ብር በላይ ነው ማለት ነው። እና ስለዚህ ይህንን ድጋፍ ለሰጡን ወገኖቻችንን ከልብ እናመሰግናለን። ድጋፉ የተደረገላቸው ምዕመናን በበኩላቸው ለተደረገላቸው ድጋፍ አመስግነው ከገጠማቸው የከፋ ችግር አንጻር በቂ አለመሆኑን በማንሳት ቀጣይነት ያለው ድጋፍ ይደረግላቸው ዘንድም ጥሪ አቅርበዋል። ጎረቤቴ ብቻዋን ጦሟን ሀምያር እኔን ሀምያር እየተካፈል ነው። አንዳንድ ቤተሰብ ግን እየተካፈልናት ያለው አሁን ደግሞ አባታችን፣ እኛ በጣም ነው በጣም ነው የሚያመሰግነው። እንዲህ ያለ አባት ሃይማኖት፣ አባት ዛሬ ነው አይጂን ያገኘነው። በጉዳታችን በኩል በጣም ቀጣይ እንዲፈልግ እንዲቀጥ እንፈልጋለን። ያው በጣም ነው በጣም ችግሩ በጣም በርትቷል። የተዘራ በረሃ በሙሉ ካንቶ ያቀራ ወንድሞቻችን ልጆቻችን በጣም እራም ነው። እናቶች መደብ ላይ ነው ያሉት፣ ከመደብ ነው ያሉት። በጣም ራብ፣ በጣም ችግር አለ። በሽታም በጣም ይዞታል። በሀገራችን በተከሰቱ ሰው ሰራሽና የተፈጥሮ አደጋዎች ሳቢያ በሰሜን ሸዋና በሰሜን ወሎ አህጉረ ስብከት የሚገኙ ተፈናቃዮች አሁንም አስቸኳይ ድጋፍ እንደሚያስፈልጋቸው ተነገረ። ባለፉት ሁለት ሶስት ዓመታት በሀገራችን በተለያዩ አካባቢዎች ለሚገኙ ተፈናቃይ ወገኖች ከተለያዩ የውጭ አገር ግብረሰናይ ድርጅቶች ልዩ ልዩ የዕለት ደራሽ ድጋፎች እየተደረጉ የቆዩ ቢሆንም አሁን ላይ ለጋሽ አካላቱ ያደረጉት የነበረው ድጋፍ በማቆማቸው ዜጎች ለከፋ ራብ እየተጋለጡ ይገኛሉም ተብሏል። ቤተማርያም ተምትሜ በሀገራችን በተከሰቱ የተፈጥሮ እና ሰው ሰራሽ አደጋዎች ምክንያት በርካታ ተፈናቃዮች እናንተ ሀገረ ስብከት ይገኛሉና ለአጠቃላይ እነዚህ ተፈናቃዮች አሁን ያሉበት ነባራዊ ሁኔታ ምን ይመስላል? ወደ ሰሜን ወሎ ሀገረ ስብከት ተፈናቅለው የመጡ በጣም በርካታ ቁጥር ያላቸው ተፈናቃዮች ናቸው ያሉት። እነዚህ ተፈናቃዮች እንግዲህ በዚህ ሰዓት በተለይ ጊዜያዊ የደራሽ ምግብ በመንግስትም፣ በተለያዩ ረጅ ድርጅቶችም ይደርሳቸው ነበረ አሁን ግን በተፈጠረው ወቅታዊ ችግር የውጭ ረጅ ድርጅቶችም ድጋፍ እያቆሙ ይመስላል በዛ በዛ ምክንያት በከፍተኛ ስጋት ውስጥ ናቸው ያሉት እነሱ ሶስት ካምፕ ላይ ወደ ሀያ ሶስት ሺ ስድስት መቶ ሀምሳ ተፈናቃዮች ይገኛሉ ማለት ነው ያለፉትን ሶስት ወራት ዛሬ አሁን የምናወራው መጋቢት ላይ ሆነን ነው ያለፉትን ሶስት ወራት ድጋፍ አላገኙም ነበረ በጣም ረሀቡ ሲከፋ ግን አመልክተው ጥቂት በቆሎ እንዳገኙ ነው አሁን መረጃው የሚነግረን። ምን ያህል ተፈናቃዮች ናቸው እናንተ ሀገረ ስብከት ያሉት? በአጠቃላይ ወደ አርባ ሺህ እስከዛም የሚሆን ሊሆን ይችላል። የሆነ ሆኖ ግን በጣም በርካታ ናቸው። ከዛ ባሻገር ደግሞ እኛ ሀገረ ስብከት ላይ በላስታ ቡግና አካባቢ ቡግና ወረዳ የሚባል አለ። በዚህ በቅዱስ ላሊባላ አቅራቢያ በዘንድሮ ዓመት እንግዲህ በምግብ እጥረት ምክንያት ከፍተኛ የሆነ ሰብአዊ ቀውስ ተከስቷል። እዛም አካባቢ እንደዚ ተጨማሪ ችግር ነው ማለት ነው። ያሉት በርካታ ናቸው። እንግዲህ ከሀያ ሶስት ሺ ስድስት መቶ ሀምሳ በላይ በአብዛኛው ደግሞ ህጻናትና ሰርቶ ማደር የማይችሉ አዛውንቶች ያሉበት ካምፕ ነው ያለው። ሦስቱም ካምፕ ላይ ስናይ ማለት ነው እና ይህ መሆኑ ትንሽ ነገሩን ያከፈዋል ማለት ነው። በተለይ ከአካባቢ ካለው የሰላም ጦት ጋር ተያይዞ አሁን ምናልባት ነገር የው ትንሽ ረገብ እያለመጣና ነው እንጂ በአንድ ወቅት በቃ መኪኖች ወደዚህ መምጣት አይችሉም ነበር። በዛ የተነሳ በጎ አድራጊዎች መምጣት እንኳን ና መደገፍ ቢፈልጉም እንኳ ወደዚህ መጥተው ለመደገፍ በጣም ይቸገሩ ነበር። ምክንያቱም መኪኖቻቸው ወደዚህ ከመጡ በአንድም በሌላም ለሚያዙባቸው በዛ መፍራት ምክንያት ድጋፍ ማድረግ ቆመ ነበር እና በዛው ቀጥሎ አሁን ይዘው ሳቢያ እስካሁንም ድረስ አልተስተካከለላቸውም በእውነቱ። ኦርቶዶክሳውያን በምን መልኩ ራሳችንን መግዛት ይኖርብናል? ራስን መግዛት ያሉት ጥቅሞች ምንድን ናቸው? ሲል ባልደረባችን ተመዝገን ፈቃዱ ተጨማሪ አዘጋጅቶልናል። ተከታትለን መለስ ራስን መግዛት ራስን ከክፉ ነገር መጠበቅ፣ ሰውነትን በመቆጣጠር ራስን ከኃጢአት ማራቅ እንደሆነ ቅድስት ቤተ ክርስቲያናችን ዘወትር ታስተምራለች። ራስን መግዛትም አንዱ ለተሰጠን ኃላፊነት መኖር ነው ይላሉ መምህር ተስፋ ልደት ብሩ። ራስን ማስገዛት ማለት ምን ማለት ነው ሲባል ለእግዚአብሔር ራስን መስጠት ከእግዚአብሔር ጋር መኖር ማለት ነው። ሁለተኛው አንድ ሰው የስጋ ፍላጎቱን የዓለም አምሮቱን ትቶ እግዚአብሔርን ማምለክ ማለት ነው። የስጋ ምኞትን በመተው የዓለምን መውደድ በመተው አምላካችንን እግዚአብሔርን መውደድ ማለት ነው። ራስን መግዛት አንዱ ለተሰጠን ኃላፊነት መኖር ማለት ነው። በጉዳዩ ላይ በአዲስ አበባ ተዘዋውረን ያነጋገርናቸው ምዕመናን አስተያየቶቻቸውን አጋርተውናል። ካልባሌ ቦታዎች፣ ከሱሶች ለጊዜያዊ ደስታ አለመኖር ወደዚህ ለሚመጣንበትን በትን ምክንያት ማሰብ ራስን አውቆ መኖር ነው። እንደ አንድ ኦርቶዶክሳዊ ራስን መግዛት ማለት ከምንም በላይ ወሳኝ ነገር ነው እያስባል ለፈጣሪ ታዛዥ ነው ከዛም በምድራ ሕይወት እስካለን ድረስ ራሳችንን ለጓደኞቻችንም ሁሉ ትሁት ሆነን ማሳየት ማለት ነው። የእግዚአብሔርን ሕግጋት እንድንፈጽም ወደ እግዚአብሔር ቤት መጣበቃችን ራስን ስንገዛ የሚገኝ ፍሬ ነው ብዬ አስባለሁኝ። በመጨረሻም ራሳችንን ለእግዚአብሔር ልናስገዛ ይገባል በማለት መምህሩ መልእክታቸውን አስተላልፈዋል። ራሳችንን ስንገዛ፣ ራሳችንን ስናስገዛ በሰውና በእግዚአብሔር ፊት ክብርና ልዕልናን እናገኛለን። የእግዚአብሔር ልጆች እንሆናለን። የእግዚአብሔር ቤተሰቦች እንሆናለን። ከእግዚአብሔር ጋር ህብረት ይኖረናልና አሁንም በጾማችን የምናደርገው ነገር ምንድን ነው? ራሳችንን በዚህ ጾም አምላካችን እግዚአብሔር ለትትና ወደዚህ መጥቶ የጾመውን ጾም የእኛም ጾም ስማችን ነውና ራሳችን ለእግዚአብሔር እንድናስገዛ የምናደርጋቸውና የምናከናውናቸው ነገሮች ናቸው። እና በዚህ መገዛት ያስፈልገናል ነው። የምስራቅ ኦርቶዶክስ አብያተ ክርስቲያናት ቋሚ ጉባኤ በፊላደልፊያ መገናኘታቸውንና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ናሁም ገብረኪዳን ይዞን ይቀርባል። ተከታተለን እንመለስ። ብፁዕ ወ ቅዱስ ፓትሪያልክ ማር አግናጥዮስ ኤፍሬም ሁለተኛ በሶሪያ የኖርዌይ ጉዳዮች ኃላፊን ተቀብለው አነጋገሩ እንደ አውሮፓውያን አቆጣጠር መጋቢት 19 ቀን 2025 ብፁዕ ወቅዱስ ፓትሪያልክ ማር አግናጥዮስ ኤፍሬም ሁለተኛ በሶሪያ የኖርዌይ ጉዳዮች ኃላፊ የሆኑትን ወይዘሮ ሂልዲ ሃራልድ ስታድን ደማስቆ በሚገኘው የፓትሪያልክ ዋና መስሪያ ቤት ተቀብለው ያነጋገሩት በዚሁ ባሳለፍነው ሳምንት ነበር በስብሰባው ላይ ሊቀጳጳስ ማር አውጌን አልኩሁሪ ነማትና የሚመለከታቸው የሥራ ኃላፊዎች ተገኝተዋል። በውይይቱ ወቅት ቅዱስነታቸው ከብፁዓን አባቶች ጋር በመሆን በሶሪያ ወቅታዊ ሁኔታና የተለያዩ ማኅበረሰቦች በሚደገፉበት መንገዶች ላይ መወያየታቸው ተነግሯል። መረጃውን ከቤተ ክርስቲያኒቱ ማኅበራዊ ገጽ ላይ ተመልክተናል። የምስራቃውያን ኦርቶዶክስ አብያተ ክርስቲያናት ቋሚ ጉባኤ በፊላደልፊያ የተገኘው በዚሁ ባሳለፍነው ሳምንት ነበር። የምስራቅ ኦርቶዶክስ ቅዳሴ ላይ የተሰበሰቡ አባላቱ ፊላደልፊያ ፔንስላቪያ፣ ቅዳሜ የካቲት 15 ቀን 2025 መርሃ ግብሩን ያከናወኑ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነት ዋና ጸሐፊ የኒውዮርክና አካባቢው ሊቀጳጳስ በብፁዕ አቡነ ጴጥሮስ የተመራው መርሃ ግብር በደብረ ገነት ቅዱስ አማኒኤል ቤተ ክርስቲያን በደማቁ ተከናውኗል። የፔንስላቪያ የኮፕቲክ ኦርቶዶክስ ኦርቶዶክስ ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ካራስ፣ ብፁ ሊቀ ጳጳስ ማር ሲልቫኖስ ኤዮብ ከሶርያ ኦርቶዶክስ ቤተ ክርስቲያን፣ ብፁ አቡነ ሲኖዳ፣ ቄስ ፊልጶስ ሊቀጳጳስ ማርቲቶስ ዮልዶ የሶሪያ ኦርቶዶክስ ቤተ ክርስቲያን፣ የማላንካራ ሊቀጳጳስ የአርሜንያ ቤተ ክርስቲያን ምስራቃዊ ሀገረ ስብከት ሊቀ ጳጳስ ሜሶብ፣ ከኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ብዛት ያላቸው ካህናትና ዲያቆናት ብሎም በመቶዎቹ የሚቆጠሩ አማኞች መገኘታቸው ተገልጿል። የፊላደልፊያ የምስራቅ ኦርቶዶክስ ምዕመናን እንደ ኤሮፓውያን አቆጣጠር ከ2012 ጀምሮ ቅዳሴን በጋራ ለማክበር የሚሰባሰቡ ሲሆን የዘንድሮውን ልዩ የሚያደርገው አገልግሎቱ በበር በርካታ ሊቃነ ጳጳሳት ሲመራ የመጀመሪያው መሆኑን ነው። መረጃውን ከኦሪየንታል ኦርቶዶክሲ ተመልክተናል። በመጨረሻም የቅዱሳን ታሪክ ከዘጠኙ ንዑሳን በዓላት መካከል አንዱ ደብረ ዘይት ነው። ሐዋርያት ንገረን ይህ መቼ ይሆናል ባሉት ጊዜ ጌታችን የመለሰላቸውን ቅዱስ ቃል ተከታትለን እንመለስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋለ ስብከቱ ስለ ዳግም ምጽዓቱና ምልክቶቹ በደብረ ዘይት ተራራ ላይ በዝርዝር በደቀ መዛሙርቱ በኩል አሳውቆናል። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን ይህ መቼ ይሆናል፣ ይህስ ሁሉ ይፈጸም ዘንድ እንዳልከው ምልክቱ ምንድን ነው ብለው ለብቻቸው ጠየቁት። ኢየሱስም መልሶ እንዲህ አላቸው፦ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ በሰማችሁ ጊዜ አትደንግጡ፤ ይህ ሊሆን ግድ ነውና፣ ነገር ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና በልዩ ልዩ ስፍራ የምድር መናወጥ ይሆናል፤ ራብ ይሆናል። እነዚህ የምጣር መጀመሪያዎች ናቸው። እናንተ ግን ለራሳችሁ ተጠንቀቁ፤ ወደ ሸንጎ አሳልፈው ይሰጧችኋል። በምኩራብም ትገረፋላችሁ። ምስክርም የሆናችሁ ዘንድ ስለ እኔ በገዥዎችና በነገስታት ፊት ትቆማላችሁ። አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ሲጎትቷችሁና አሳልፈው ሲሰጧችሁም ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያች ሰዓት የሚሰጣችሁን ተናግሩ። የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁምና። ነገር ግን በነቢዩ ዳንኤል የተ የተባለውን የጥፋት እርኩሰት በተቀደሰው ስፍራ ቆሞ ብታዩ፣ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነትም ያለ ወደ ቤት አይውረድ፣ ከቤቱም አንዳች ይወስድ ዘንድ አይግባ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያን ወራትም ለእርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያን ወራት እግዚአብሔር ከፈጠረው ፍጥረት መጀመሪያ ጀ ጀምሮ እስካሁን ድረስ ያልሆነ ደግሞም የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጥር ስጋ የለበሰ ሁሉ ባልዳነም፣ ነገር ግን ስለመረጣቸው ምርጦች ወራቶቹን አሳጠረ። በዚያን ጊዜም ማንም እንሆ ክርስቶስ ከዚህ አለ ወይም እንሆ ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኳችሁ። ምሳሌውንም ከበለስ ተማሩ፤ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ፣ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንግዲህ ደግሞ እናንተ ይህን ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መልአክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። እድል ፈንታችን መንግሥተ ሰማያት መውረ ሲሆን ዘንድም በምድራዊ ሕይወታችን መከራ፣ ስቃይ ተቀብለናልና ለነፍሳችን መሥዋዕት መክፈል ይገባል እንጂ እናንተ ርጉማን ለሰይጣን ለቁርአንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከነሂዱ፣ ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳም ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም ታስሬም አልጠየቃችሁኝምና ከመባል ይሰውረን። የአምላካችን ቸርነትና ረዴት አይለን። አሜን። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያልነውን የዜና ተዋዶ ጥንቅሮቻችንን የተከታተላችሁትን ይመስል ነበረ ከቀሪው ምራ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩኝ በዚሁ እሰናበታለሁ። በድጋሚ መልካም በዓል